ከመስቀል ጀርባ ከፊት ሸሽቼ ህመምን እያየው አነባለው ቆሜ። አንተ እኔን ወዳጅ የዓለሙ ጌታ ኃጢአቴን ልትሽር በሰዎች ተመታ። ከመስቀሉ ፊት ፊት መሄድ እፈራለሁ ህመም የበዛውን ያን ንጹህ ገጽህን እንዴት አየዋለሁ? ልከተልህ ርቄ ከኋላ ከኋላ የከዳኝ ጉልበቴ ኃይልን እስኪመላ አንተ የእኔ ወዳጅ ተሸካሚ መስቀል፣ እኔ ሰነፍ ባሪያ ከኋላ መከተል አንተ ቅዱስ ጌታ ሁሉን የምታድን፣ እኔ ቁስልህን እያየው ፊትን የምሸፍን አራኩም ሰው ነኝ፣ አራኩም እዛው ነኝ ከመስቀሉ ጀርባ እያየው ነው ቆሜ ፀሐይዋ ስትገባ፣ ደመናት ሲጠቁ፣ ጨረቃም ስትደማ የመቅደስ መብራቶች ጠፍተው ሲጨልሙ መጋረጃው ለሁለት ተቀደው ሲወድቁ አየራት በፍጥነት በፀሐይ ሲነፍሱ በቀራንዮ ላይ ተሰቅሏል ንጉሴ። በፊትህ ለመቆም ጉልበት ቢከዳኝም ማርያምን ለመውሰድ አቅም ባይኖረኝም ይሄ ሁሉ ሲሆን ይሄ ሁሉ ሲሆን ቆም ያለው ከኋላ የሰለለው እግሬ የሰነፈው ልቤ በኃይል እስኪሞላ ቆም ያለው ከኋላ ውለታ ያለብኝ የህመሜ ጌታ የዘመናት ቁስሌ ከሺ ሰዎች መሀል ስነካ ተፈታ አንተ የዓይኔ ብርሃን ግንባሬን ያበራ በውሃ ያጠብከኝ ድህነት የሰራ አንተ የነፍሴ ሰው ነውሬን ነጋሪ በሰዎች መካከል አርገኝ መስካሪ መናቄን የማትወድ በፍቅር የምታነሳኝ፣ ዛሬ በህመሜ ያውሉ ተረሳኝ ፊት ለፊትህ ቆሜ መከራህን ማየት ደምህ እየፈሰሰ ጥማትህን መስማት አቅም አጣሁና፣ ከፊት ገለል አልኩ። ከመስቀሉ ጀርባ በፍርሃት በናፍቆት ተደብቄ ቆምኩ። አንተ የኔ ወዳጅ አንተ የኔ ወዳጅ ሽቶህን ተቀባይ በዝምታ ገርማ ነውሮቼን ገዳይ፣ አንተ የኔ ንጉሥ የገባህ ከቤቴ በህመም ሰዓት ከፊት ለመቆም ታጣች ሰውነቴ። ከመስቀሉ ፊት ፊት ከመስቀሉ ፊት ፊት መሄድ እፈራለሁ፣ ህመም የበዛውን ያን ፊትህን እንዴት አየዋለሁ? አንተ የኔ ወዳጅ አልጋን አሸካሚ ባህሩ ሰዓት ጭንቀቶችን ሰሚ

አንተ የኔ ወዳጅ ከሞት ያነቃኸኝ፣ ዳግም ሞት ፈርቼ ካዳነኝ ሸሸሁኝ አይቼ። ነበረ ህዝብን ስታስተምር ተምሬም ነበረ፣ በቃሌ ስትመግብ ቆርቤም ነበረ፣ ቅርቧን ስትመሰርት መስክሬም ነበረ። የአብ ልጅ እንደሆንክ አልክድህም ብዬ አልተውህም ብዬ ቃልም ነበረብኝ። እንጃ ምን እንደሆንኩ ህይወት አንተን ጥዬ ህይወትን ለማትረፍ ሸሽቼ ወጣሁኝ ከመስቀሉ ፊት ፊት መሄድ ፈራለው። ህመም የበዛውን ያነሱ ፊትህን እንዴት አይዋለሁ? ልቤ የሚወድ በተግባር ያልታመንኩ በጉባኤ መሀል የእሱ ናት ለመባል ዘወትር የታተርኩ፣ መረቤን በስምህ በቀኝ እየጣልኩ ሺ በረከት ያፈስኩ፣ ደስታ ይበዛልኝ ህማመ ሲመጣ! ይመጣ የእሱ ናት ለመባል በስምህ አፈርኩኝ። ባለውለታይ ባለህ መድኃኒቴ ከካህናቶቹ ክስ ከአይሁዶቹ ዱላ ከመስቀሉ ክብደት ከጲላጦስ መላ ያመመህ የኔ ነው ሲከተል ከኋላ ከመስቀሉ ፊትፊት መሄድ እፈራለሁ። ህመም የበዛውን ያንጹ ፊትህን እንዴት አየዋለሁ?